አንድ ነገር አላት ልዩ ነው። በቷ የዋ ፍቅር ሰው አህለን ወሰህለን። እንኳን ደህና መጣችሁልን የኛ ፈንዲሻዎች፣ እንኳን ደህና መጣችሁልን። ድምፃችን ተሰማ ጋይስ፣ ድምፃችን ተሰማ። ሀ እንኳን ደስ አላችሁ። ለማንኛውም ገና ሌላም አለብ። አይዞህ ወይ ማለት ነው። እኔ አልናገርም። ቀስ በቀስ በራሳችሁ ጊዜ እንድትተኙ ነው የምናደርጋችሁ። የምሬ ነው የምላችሁ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ለሩት ታዬ የሚመጥናት ዘፈን ተዘፈነላት። እሱም አብርሽ ራሱም አቋም በሉ፣ ጸባይ በሉ፣ ምን በሉ፣ አካሄድ በሉ እያለ ነበር ሚስቱን እያሞገሰው ማለት ነው። ባል ብሎ ዝም እውነቴ ነው የምላችሁ፣ ባል ብሎ ዝም አብረሽ ማለት ነው። እና ለዚህ የምነውኮ እኔ እያንዳንዳቸው ምኮራባችሁ ማለት ነው። አብረሽ ብዬ ጠበቃ መሆነ ወይም ደግሞ ምኮራው ጀነን ብዬ የምናገረው ለዚህ ነው። ሩታዬ የምለውም ደግሞ ለዛ ነው ማለት ነውና እሷም ለባልዋ ክብር ስላላት፣ ባልም ለሚሱ ክብር ስላለው ነው። ሰማች አይደለ። ሌላ ደግሞ ስለ ቻናሎቹ ስለ ሩታዬ ቪዲዮም እንግዲህ መልስ ሰጥተዋለን። የራሱ ትላንትና እነሱ ያሉኝን እነሱ ያሉኝን መጥቼ ብናገር ሰድበውኛል። እውነቴን ነው የምላችሁ ጋይስ፣ የምሬን ነው። እንዲት ወንደም ቆሻሻ አለችኝ። ቆሻሻ እኔ በዘሬን ቆሻሻ የለ፣ በትዙ ቤት ለዛው። ከዛ እኔ ቤት ደግሞ ማታ ራሱ እንደዚህ ብለዋል። አጥፍተውባት ከሆነ ግን እንጠይቃለን ብዬ ተናገርኩኝ እንዴ ከዛ በኋላ አንቺ ራሱ አስመሳይ ነሽ አለችኝ። አንዲቷ ራሱ አሁን አንዲቷ አንቺ ቃ ይቅር ተጠይቁኝ ነው ነደና ምላቸው ው አብረሽ ባፉ ተናገረ። ማንንም አስገድዶን አንጭንም፣ ማንንም አስገድዶን አናጠፋም አሉ እኮ። ኦፍኮርስ አያጠፉም። ለምን ያጠፋሉ? ገንዘብ እኮ ነው፣ ብር እኮ ነው። እናንተ ብር እንኪ ብር ጣዩ ሽድ ቤት ላይ ጨምሩ ብትባሉ ትጨምሩታላችሁ? አንጨምሩትም። ገንዘብ ነዋ አንዴ ገንዘብ አልጨምርም። እኔ እውነቴ ደግሞ ለት የትኛውም ሰው ብድረስ አልጨምርም፣ ይዛታለሁ የሆነ ነገር አደርግባታለሁ። ስለዚህ እነሱም እንደዛ ነው እና አብርሽ ደግሞ እኔ እውነት ለመናገር የትኛውም ሰው እኔ መረጃ ሲሰጠኝ ዋሽተውኛ አያቁም፣ እና ኮፒራይት ይዘውን ነው ይዞውን ነው። ከተስተካከለ ይስተካከላል። ዘፈኑ ደግሞ ሳይለንት አድርገን አስገብተ ነው ነበረ አለ። በእርግጥ አሁን መጨረሻ አካባቢ ነበረ መሰለኝ እና ለዛ ነበረ። እኔ ውሸት መስሏችሁ፣ እኔ ሩታ ነው የምጠራ መስሏችሁ ሰድባችሁኝ፣ አሁን ይቅርታ ጠይቁኝ ነው ምላችሁ። እኔ አንድች ቀን ከኦዲየንስ ጋር ተጣልቼ ተሰዳድቤ ም አላውቅም፣ እና አሁን የሰድባችሁኝ ጠይቁኛላችሁ አጠይቁኝም የምሬን ነው ብላችሁ እንዴ? በመንገዳችን ላይ ድምጻችን ተሰምቷል። እሱም ስለ ቻናሎቹ ሰሞኑ ነበረ መልሰ ስንጨቃጨቀ የነበረው ማለት ነው። እና መጨረሻ አካባቢ ደግሞ ቢያንስ እንዲህ ልበላችሁ ወደ ሶስት ደቂቃ ሪከርድ አይሆንም ብላችኋል

ጥላችን ከጥላችን ከእናንተ ነው ከአሁን በኋላ ብዬ ነበር። እና አሁን ሀያ አራት ሰዓት ነው የተሰጠው። አንቺ ደግሞ አንቺ አንቀሳሳሪ በሉኝ ምንም በሉ አልሰማችሁም። ለምን መሰላችሁ? አንደኛ አባዶ ተሰድቧል፣ የሩታና ተሰድባለች። እራሳቸው ከፍ ዝቅ ይደረጋሉ ባላጥፉት ነገር። ቀጥሎ ደግሞ ሀገር ይሰደባል። ምን ስለሆናችሁ እንዴ ጉራጌ እያላችሁ ተሳደብ፣ ጉራጌ ውሸታም እያላችሁ ተሳደባላችሁ። ማን ሊፋታችሁ እንዴ? ቀጥ ብለው ራሱ እንዲያስከብር ነው የምናደርገው። የምር ቀልድ የለም። እና ዳኒና ረ ዳኒ አልኩኝ ዳኒ ኢትዮጵያ ገብተዋል እንትና ጸጌሻና ያው እቲና ታርቀዋል። ሲቀጥል ደግሞ ዳኒ ታፈቅረዋለች። እንግዲህ ዳር ዳር ብሎታል፣ አብርሽ ተናግሮታል። ትንሽ ነካ ነካ አድርጎት ነበረና ያው አካሄድ ፍቅር ነው። ይሄ ፍቅር ነው። እውነት ለመናገር መጋኘ አደለም። መቼም ጸጎሻ እና ስለምታፈቅረው ይመስለኛል እንደዛ እየሆነች ያለችው እና ሩታ እየመረደ መቅብላ ነው መጣችሁና ለመንኛውም እና እንብርት ሸት አታሳይ ሩታ ትሏት አላችሁ። ሌላኛው ሰው ስንትና ስንት ነገር እያሳየ እየመጣ ሩታ ላይ ነው እንደመበረቱት። ኧረ በለው ጉድ ይፈላ። እና ትንሽ ነው ከፈት ያለው ወደታች፣ ጉርዷን ወደታች ያለው እንጂ ያናክል እንትን አላለችም። እውነት ለመናገር እኔ ሩታ አንድች ቀን ተገላልጣ ስትመጣ አላየ። ተገላልጣ ስላቸው እንደዚ፣ ምን በቃ እንዲህ ራቆት አይነት ነገር ሆና መታ አላየዋት አላየውት ምን፣ እኔ አለ መቻ ይቻላል አላየው። እንደ ሌላኛው ሰው እንደዚ ጉርድ፣ አጭር የሆነ ቁንጣ ምናምን እኔ አላየውት። ምን ዛሬ ነገ ማላይ ሽምሩታ ይማለት እኔ ስማርት፣ የኔ ወዲው ባልሽ ራሱ መሰከረልሽ። አቋም በሉ ምን በሉ ምን በሉ አለ። ከዛ በኋላ ጀግና ሴት፣ ጠንካራ ሴት ከጎናችሁ ስትኖር ይገና እንደ ፈገግ ስትሉ ፈገግ ትላል፣ ሲከፋችሁ ትከፋለች። የምንድናችሁ የመለወጣችሁ መንስኤት ያለች እያለ ነበር አብረሽ ሰጠዋል እኮ አሟልቶ ሰጠዋል። ከላይ ነው ተሰጠ በቃ አፍሰሃል። ምንድን ነው አፍሰህ ይዘሃል ሚስት ብሎ ዝም ባል ብሎ ዝም እና መጨረሻችሁ ያሳምርላችሁ ነው የምለው። ሌላ ምንም አልልም። ከሰው አይን ያውጣችሁ። ያው ከሰው አይን አውጣችሁ ስንል በነገራችን ላይ የስድብ ድግሪ የስድብ ድግሪ ነው የሚጫነበደ ሰው። ኧረ እባክሽ እነሱን ማን ሊበላ እና ወይ ይበላቸው። ለማንኛውም በቅርቡ ይገባሉ ጋይስ። እኔ እየከፋኝ ነው እንዴ? ኢትዮጵያ ሊገቡ ሲሆላሁ ማለት ነው። እየከፋኝ ነው። እኔ ልንገባ ነው ብለዋል ሰሞኑን ራሱ። በዚህ ሳምንት እንገባለን ብለው ነበር። እንግዲህ በሰላም ግቡልን፣ ሌላ ምንም አንልም። እኔ እውነት ለመናገር እየከፋኝ ነው እናንተ። ሲመጡ ከፋኝ ሰሞኑን ለምን እንደ ክፋኝ አላቅም። ከኢትዮጵያ ወጥተው ወደዚህ ሲመጡ ለመዝናናት ነው የሚመጡት። ለምን ክፋኝ አላቅም። በቃ ዲ ሰላም ሆነው ከቤተሰብ ጋር እንዲኖሩ ስለምፈልግ የሆኑ ብቻ አላቅም። ና አሁን እራሱ ወደ ኢትዮጵያ ሲባልም ለም እንደዛ ከያርሻለ የኔ ስከፋ፣ የምር የኔ ስከፋ። እኔ በዚህ ሲሄዱ መከራ፣ በዛም ሲመጡ መከራ። አንዴ አረ ይሄዱበት በሰላም ይኖሩበት ሀገር ላይ እና የጸጉሻ በግም እንግዲህ ታርደዋለች ብዬ ያስባለሁ፣ ነው አንጂ ልጅ እና ማንንም አስገድዶን አይደለም ያጠፋነው። ያው ቪዲዮ ተመልከቱ በደንብ አድርጋችሁ። ማንንም አስገድዶን አይደለም ያጠፋነው፣ እራሳችን ኮፒራይት ይዞን ነው ሁለት ቦታ ሙዚቃ አስገብተን ነበር ብሎ እንግዲህ የንግስቱ አባል ተናግረዋል ማለት ነው። እና ስለሌላኛውም ደግሞ ያው ማስጠንቀቂያ ተሰጥቷል። ከዚህ በኋላ ፕሮፋይላችሁና ስማችሁ ቀይራችሁ ተጠቀሙ። ለዚህ ለሻይ ቅጠልም ለማይፈላለት ሕዝብ ታዲያ ልጁ ራሱን ዝቅ አድርጎ ሚስቱን ስትሰደብበት ስትረገጥበት በነገራችን ላይ እንደዚህ አሁን ስምና ፕሮፋይል ነው የተጠቀሙት። አይደለም መጠቀም የለባቸው ገና ያ ሰው ስንት መከራይቱ የሚቀርጸውን ቪዲዮ ሙሉ በሙሉ ይጭናሉ። እናንተ ድፍረታችሁ እኮ ጥግ ድረስ ነው። እውነቴ ነው የምላችሁ አሁን ይሄ ቻናሎች በሙሉ ይዥዋለሁ። በነገራችን ላይ እኔ ራሱ ለምን ወደ አብርሽም ሼር ስላደረግኩት ማለት ነው እየገባሁ እየገባሁ አየዋለሁ። እውነቴ ነው የምላችሁ እየገባሁ ነው የማየው። ለምን ቀየረ አልቀየረ፣ ምን አደረገ ምን አላደረገ። እና ላልሰማ አሰሙ። በነገራችን ላይ ኮሜንታችሁ ኮሜንት ስር ሄዳችሁ ንገሯቸው ቪዲዮ ላይ እና መቼም ቪዲዮ ለመጫን እኮ ይመጣሉ። እናንተ ሌባውላ እናንተ ቪዲዮ ለመስረቅ ስትመጡ ያው ትሰማላችሁ ብዬ አስባለሁ። ካልሰማችሁ ከስራችኋል፣ የምር ከስራችኋል። ወደ ኋላ እንዳትል ልክ እንደተናገርኩኝ ነው የራሱ የምር እንፋታው አብርሽ ማለት እኔ ወላሂ ላዚም ተናግሬዋለሁ። ወላሂ ብዬ አልዋሻችሁም። ተናግር ጥላችን ከእናንተ ጋር ነው ብዬዋለሁ። ስለዚህ በቃ ለምን ይሄ ደግሞ ለምንድን ነው ሀገር እየተሰደበበት ቤተሰብ እየተሰደበበት ራሱ እየተሰደበ ሚስት እየተ ለምን ለምን ተብሎ እንዴ፣ ለዚህ ለጋጠ ወጥ ህዝብ ኔ ተሳደቡ ብፈልጉ ኮሜንት፣ ለጋጠ ወጥ ህዝብ ይሄንን አክር ቦታ አይሰጥም። እና ለማንኛውም ውድ ቤተሰቦቼ ሰላም ሆኖልኝ ምንም አልልም። ማታ ያሰደባቸውን ይቅርታ ጠይቁኝ።